ጉርጓን የምትቆፍር ከሆነ አርቀህ አትቆፍረው። ማን ነገር እንደሚገባበት አይታወቅም እና እነዛ ሰዎች ሲሪየስ የተከታተሉ ስለሆነ አዲሰ ልኩ ባህግ ነው ያሉት። ፊታቸውን እያሳዩ ቀለምልስ የሚሰጡበት ቀን ይናፍቀኛል። በጣም የሚገርመው በጅብ ቆዳ ነው የተሰራው ነው የተባለው። ከአንድ አልጋ በላይ አትተኙም፣ ከአንድ እንጀራ በላይ አትበሉም። ግን ሁሉ ነገር የመስገብገብ መንፈስ የለውም። የቴነው እንዳስደገመው ማን እንዳስደገመ ለምን እንዳስደገመው እህቴ ባደርስልህ እና ቤተሰብ ባይኖረው የኖረው መንገድ ላይ ገራባ ይዘው እናቱ ላይ እህቱ ላይ አጠቃላይ ቤተሰቡ ላይ መተት ያደርጋል እ ልክ ራሱ መገንዘብ ሲጀምር ያለውን ነገር ሁሉ አጥቷል። ስቅስቅ ብሎ ነው ያለቀሰው። ያጋ እስተ ቅድስት ሥላሴን 17 ዓመት ሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነው። በሞቀ ቤት እየኖርን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 ልጆች እንድትረዱን ስንል በአጋዕዝተ ዓለም ስላሴ ስም እየጠየቅነ ያለን ያለነ እናቶች ድምፅ ያሰማሉ። መልስ እንስጣቸው። ለሊቦ ከምከም ወረዳ የመስኬ ቅድስት ስላሴ የቤተ ክርስቲያን የበረከት ስራ በጋራ እንነሳ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም ትገኘ ወደ ቻና ላይ ተከታታዮች ው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። ለዛሬ እንግዲህ በባለቤቱና በባለቤቱ ወንድም ባስጠጋው እኔጋ ኑር ባለው ግለሰብ አማካይነት በመተት ንብረቱን ሁሉ ያጣውን ምስኪን አባወራ ታሪክ ነው ማካፍላችሁ። እስከ ፕሮግራሙ ፍፃሜ አብራችሁኝ ቆዩ። ቀጥታ ወደ ታሪኩ አልፋለሁ። እንግዲህ ይህ ሰው ተወልዶ ያደገው እዚሁ አዲስ አበባ ነው። በራሱ ጥረት ሀብታም መሆን የቻለ ሰው ነው። በጣም ብዙ ነገሮች አሉት እና እድሜው ለአቅመ ሔዋን ሲደርስ የወደዳትን ሴት ያገባል። እንግዲህ እሱ እስከሚገባው ድረስ ሴት መጀመሪያ ተወደው ታፈቅረው እንደነበረ ነው ፊል ያደርገው። በኋላ ግን ያገባችው ከልቧ ወዳው ከልቧ አፍቅራው ሳይሆን ለገንዘቡ ለሀብቱ ሲል እንደሆነ በኋላ እንደተረዳ ነው የተረዳሁትና ከልጅነቱ ጀምሮ እንግዲህ በጣም ታታሪ ሰራተኛ ስለነበረ ከልጅነቱ ጀምሮ ነው ሀብት ያፈራው። እጅግ በርካታ ሱቆች ነበሩት፣ በርካታ መኪናዎች ነበሩት። ከፍ ካለ በኋላ ምግብ ውስጥ በደንብ ተንሰራፍቶ ከገባ በኋላ ከውጭ መኪናዎች ያስመጣል፣ መልሶ በትርፍ ይሸጣል። እንዲ እንዲያለ ሌሎች በርካታ ቢዝነሶች ውስጥ ነበሩ እና ጓደኞቹ ሁሉ የትምህርት ቤት ጓደኞች ከልጅነቱ ጀምሮ የልጅ ሀብታም ነበር የሚሉት። ባለቤቱ ወላጆቿን በሞት ያጣች ነች። ትኖር የነበረው ከአንድ ወንድሟ ጋር ብቻ ነበረ። ቤተሰቦቿ እናትና አባቷ ያን ያህል ሀብታም ባይሆኑ መካከለኛ ኑሮ ይኖሩ የነበሩ ናቸው እና እነሱ ቤት ውስጥ የግል ቤት አላቸው። እዛ ነበር የምትኖረው። ከባለቤቷ ጋር ከተዋወቁ በኋላ ግን ባለቤቷ የምንላት በጣም መልካምና ደግ ሰው ስለነበረ ለምን በቃ አንድ ወንድም ሽና ያለው በነገራችን ላይ ወንድምሟ እሱ ብቻ ነው። በቃ ሌላ እህትም ወንድምም የላትም። እሱ ብቻ ነው። ስለዚህ ምንድነው የሚለው ባለቤቷ ምን የሚል ሀሳብ አቀረበ። ብቻውን ባዶ ቤት ውስጥ ምን ያደርጋል? በዛ ላይ ታናሽ ወንድምሽ ነው፣ በቃ እኛ ጋ ይምጣና እየኖር በቅንነት ማለት ነው። ፍቃደኛ ከሆንክማ ደስ ይለኛል፣ እንደው ምናልባት አንዳንድ ጊዜ ሶስተኛ ሰው ትዳር ላይ ሲገባ ከሚል አንጻር ፈርቼ ነው እንጂ የሚል ነገር ሀሳብ ታቀርባለች። ችግር የለውም ይምጣ፣ ከእኛ ጋ ይኖርያታል። እዛ ቤት ውስጥ እንግዲህ ጥሩ ህይወት ነው የሚኖረው፣ እንደነገርኳቸው በጣም ባለሀብት ነው። ስለዚህ የሚስት ወንድም መጥቶ ከእነሱ ጋር መኖር ጀመረ። ባለቤቷ በጣም መልካምም ሰው ስለሆነ እንደነገርኳችሁ ወንድሟን አምጥታ እዛው ባለቤቷ እያስተማረው እዛ የጋራ ህይወት መኖር ይጀምራሉ። እና በመሀል አንድ ሴት ልጅ ትወለዳለች እና ያችን ልጅ እንደ እህቱ የባለቤቱ የባለታሪካችን የባለቤቱ ወንድም ነው ማለት ነው። እና በቃ እንደ እህቱ እየተንከባከበ ያሳድጋታል። ደስ የሚል ህይወት ውስጥ ገቡ ማለት ነው። እና እየቆየ ሲሄድ፣ አመታት ሲቆጠሩ ግን ነገሮች እየተቀየሩ መጡ። ምንድን ነው የሆነው? የባለቤቱ ፍቅር እያለቀ መጣ። እንግዲህ እሱ እንደሚለው ሴትዮዋ ጂም ትሰራ ስለነበረ እዛ ጂም አካባቢ የተዋወቀችው ሰው እንደውም ጂም አሰሪዋ ነው ያለው። ታፈቅርና በባለቤቷ ላይ መሄድ ትጀምራለች። ስለዚህ ሞር ከዛኛው ጋር ጂም ከሚያሰራት ጋር ሞር እየተቀራረበች እየተቀራረበች ስትሄድ፣ ባለቤቷን ችላ ማለት ትጀምራለች። እሱ ያው ሙሉ በሙሉ ስራው ላይ ነው የሚያሳልፈው። ቤተሰቡን መንከባከብ ነገ የበለጠ ማደግ ነው የሚፈልገው። በዚህ መሀል ከዛኛው ሰው ጋር ፍቅር ሲይዛት ከዛኛው ሰው ጋር ግንኙነት ስትጀምር ባህሪዋ እየተለወጠ ሲመጣ ለወንድሟ ታማክረዋለች እና ወንድሟም እንደዛ መልካም ነገር ምን እየተደረገለት እንግዲህ ያንን ሰው ያንን ያህል እንትን አይለውም ነበር። እና ባልና ሚስት ምን ይነጋገራሉ? ምን ይመካከራሉ? በቃ ከዛኛው ጋር ግንኙነት የሚጀምር ከሆነ አንደኛ በእድሜ ይበልጣታል ብዙ እና ወንድምም ደስ ያላለው ምንድነው በእድሜ ስለሚበላለጡ እ ህቴ ልጅ ሆና እንደው ሽማግሌ የምታገባው አይነት ሀሳብ ውስጥ ነው የገባው እና ሰው የተደረገለት እንደ ነገር ረስቶ ሌላ ተንኮል የሚያስበብበት ሌቭል ላይ የደረስ ነው። በቃ ሀሳብሽ እንደዛ ከሆነማ በቃ የሆነ ነገር እንፈልጋለን ይባባላሉ። ከዛ በኋላ ምንድን የሆነው ሙሉን ባለቤቷ ያፈራውን ንብረት በመተትና በድግምት ወደ እነሱ ማዞር ማለት ነው። በጣም አስቀያሚ ዘመን ላይ ነው የምላችሁ፣ ያለ ነው ለዚህ ነው እና ይነጋገራሉ። ስለዚህ ቀጥታ የሄዱት እንደ ይሄን ነገር ይሰራል ወደ ተባለ ድግምት ይሰራል፣ መሰት ይሰራል ወደ ተባለ ጠንቋይ ጋር ነው። ያለውን ነገር አማከሩት። ምን ችግር አለው ይሄን ያልብርት ከፍል አላቸው። አላችሁ ችግር አልነበረም፣ የብር ችግር አልነበረም። አባትም ከፈለች ተሰራ። በጣም የሚገርመው በጅብ ቆዳ ነው የተሰራው ነው የተባለው። በጅብ ቆዳ ተሰርቶ የሰውየው ቤት ውስጥም የሚሰራበት ኦፊስ አለው ውጪ ከውጭ ሲመለስ አንዳንድ ነገሮችን የግል ቢሮ ውስጥ ያከናውናል ስለዚህ የግል ቢሮ መቀመጫው ስር እሱ ባልነበረበት ሰት ቆፍረው እዛ ጋር ያስቀብራሉ በኋላ ሰው ኮምፕሊት መቀየር ይጀምራል ድግምት ነ እና አእምሮን ተቆጣጥረውት ሙሉ በሙሉ እሱ የራሱ ጭንቅላት አዞት የሚያደርግ ነው የሚመስለው ግን የተሰራበትን አያውቅም ከዛ በኋላ ያለውን ንብረት ጠቅላላ በእሷ ስማዞር ጀመረ። የተፈለገውም ይሄ ነበረ። መኪናዎቹን ስታዞር ቤት ያላቸውን ቤት ብዙ ቦታዎች ቤት ነበሯቸው። ንብረቱን ሙልጭ አድርገው ከወሰዱ በኋላ በጣም የሚገርማችሁ በጣም በሚስጥር ስለሆነ ይሄ የተደረገው የባለቤቷ ዘመዶች እንኳን እንዳያውቁ ነው። ንብረት ሁሉ ሲዞር አንዳንድ ጊዜ አትያዙ ሰው ይፈርዳል እ ለምን ዘመዶች ካሉት ለነሱ አያማክርም ወይ ምናምን፣ አትያዙ ግድ የላቸውም። አንዳንድ ጊዜ ለሰዎች የሚተርፉ ሰዎች መተትና ድግም ሲደረግባቸው ለራሳቸው መሆን ያቅታቸዋል። ለስንትና ስንት ሰው ጉዳይ የሚያስፈጽሙ ሰዎች ራሳቸው ላይ ሲመጣ፣ ምክንያቱም ይሄ ሰው የተያዘው በመተት ነው። ሰው የተያዘው በኃይለኛ እስፕሪት ነው እና ብዙ ነገሮች ከመሄዳቸው በፊት ለማንም አልተናገረም። ኢቨን ለቤተሰቦቹ እንግዲህ ወንድሞች አሉት እህቶች አሉት። በኋላ ላስት ታይም ግን የእሱን ቤተሰቦች ሰሙ ማለት ነው። እሷን ይዞ ውልና ማስረጃ ሲሄድ ምን ሲል ኧረ የሆነ ነገር የሆነ ሳይሆን አይቀርም። በቅርብ የሚያውቋቸው ሰዎች ለሱ ቤተሰቦች ይናገራሉ። ከዛ ጠንካራ ትነበረችው መከታተል ትጀምራለች። መከታተል ትጀምር ብዙ ነገሮች ከቁጥጥር ውጭ ሆነዋል። ከዛ በቃ የሆነ ነገር እንደተደረገ እሱ ጋባት ወንድሟ መነውለል ጀመረ፣ ወንድሟ መነፍዘዝ ጀመረ። እሱ ብቻ አይደለም ንብረት ማስረከብ ብቻ አይደለም ቤተሰቦቹን ጠላ፣ እህቶቹን፣ ወንድሞቹን አጠቃላይ ቤተሰቦቹን። የሚገርመው የእሷ አባትና እናት በሕይወት አይኖሩ የሱ የእሱ ደግሞ እናትና አባት በሕይወት አይደሉ ብዙ ቤተሰቦች ውስጥ ነው ያደገው። እና ቤተሰብ የሆነ ነገር ማድረግ አለብን አለ። ሲያዩ በጤናማ አእምሮ ይህን እንዳላደረገ አወቁ። አንዳንድ ምልክቶችን ማየት ሲጀምሩ ቀጥታ ጠንካራ እህቱ ይዛ ሄደችው ጸበል ነው። የት ወይን አምባ ማርያም ጎሮ ያለው ማለት ነው። እና እዛ በቃ ቀጥ ብላ ሁሉ ነገርዋን ትታ ወንድሟን ማስጠንበቅ ጀመረች። የሚገርማችሁ መጠመቅ መጀመረ በጀመረ አንድ ወር ከ15 ቀን ነው ምናምን አካባቢ ላይ ምልክት መጣየት ጀመረ። መለፍለፍ ጀመረ። ምን እንደተደረገበት አሁን የነገርኳቸውን ታሪክ መንፈሱ ተናገረ። የት ሄደው እንዳስደገመው ማን እንዳስደገመ ለምን እንዳስደገሙ ያለው ነገር ጠቅላላ ሚስቱ ከፊትም ጀምሮ አስመሳይ እንደሆነች ለፍቅር ሳይሆን ለጥቅም ብላ እንደቀረበችው ይሉ ሲታወቅ በቃ ቤተሰብ በጣም አዘነ። እህቱ ደግሞ በማልቀስ ጀመረች፣ ወንድሞቹም እንደዛው፣ ቤተሰቡ ተረበሸ ማለት ነው። ስለዚህ አንድን ሰው ደግሞ እንዲህ መስል አስደርጓል ምናምን ብላችሁ እጅ ከፍንጅ የሚባል ነገር የሆነ ነገር እርምጃ ብትወስዱ እናንተ የሚወጣ የሚበላቸው እና ወንድሞቹ እንደውም ባለቤቱን ካልገደለን የሚል ደረጃ ላይ ደርሰው ነበር። እሷ ደግሞ ምትለው ምንድነው በቃ በፍቃድ ሆነ እዛ አደረገልኝ እና በትዳራችን ለምን ትገባላችሁ? በጣም በሚገርም ሁኔታ ከዛ በኋላ ሰውየም ኮምፕሊትሊ ይወስዱትና እህቱ ራሷ ቤት ታስቀምጠዋለች። ከጸበል መልስ ማለት ነው። ጸበል ሲሆን እዛው ጸበል ናቸው ረጅም ጊዜ ማለት ነው። አንዳንዴ እረፍት ሲፈልግና በመሃል ደግሞ ማረፍ ሲፈልጉ ቤት ይዛው ትመጣለች እሷ ጋር እያደረገች። ከዛ በኋላ ጸሎት ሲሪየስሊ ጀመሩ፣ ስግደት ጀመሩ፣ መንበርከት ጀመሩ እና መትጋት ጀመሩ። በቃ ሌላ ምንም አቋራጭ መንገድ እንደሌለ ስለሚያውቁ፣ እዛ ላይ ደግሞ እህትየው የገባት ናት የገባት ናት ስላቸው፣ ምንድን ነው በዚህ በመንፈሳዊ ጉዳዮች ላይ ከሌላው ከቤተሰቡ የተሻለ ግንዛቤ ያላት ሴት ነች እና ያው የመምህራኖችንም ተመስል ለምትከታተል የገባት ነገር አለ። በተለይ በመንፈስ ጉዳይ ላይ የሚሰሩ መምህራኖችም ስልከትም ትምህርትም ትከታተል ስለነበረ በተለይ እዛ ደግሞ ወይን አምባ ማርያም መንፈሱን ከተገለጠ በኋላ በደግሞ ወንድማ መከታተል ጀመረች ለውጥ እያመጣ ሲመጣ ነገረችው። በ ወደ ራሱ ወደ ቀልቡ ቀልቡን ሁሉ ትቶ ነበረ። እንዲም በኋላ እሱ የሚለው ምንድን ነው እህቴ ባደርስልኝ ኖሮ እና ቤተሰብ ባይኖረ ኖሮ መንገድ ላይ ይሄ ገራባ ይዘው ዝም ብለው መንገድ ላይ እንደሚዞሩት ሰዎች እሆን ነበር እና ያለው ግን ያው አንዳንድ ጊዜ ቤተሰብ ሲኖራችሁ መልካምነቱ በተለይ መልካም ቤተሰብ ሲኖራችሁ፣ ቤተሰብ ኖሮ ደግሞ ክፉ ቤተሰብም አለ። ግን እንደዚህ መልካም ቤተሰብ ሲኖራችሁ ደግሞ ልትገቡበት ከነበረው የጉድጓድ አፋፍ ላይ ትመለሳላችሁ። እና እንደዚህ አይነት ቤተሰብ እግዚአብሔር ይስ አለበለዚያ እጣፈንታችሁ ሊሆን እንደሚችል መገመት አይከብድም። እና በኋላ ግን እዛ የሚያጠምቁት አባት ምንድን ያሉት ተመልሰ በስተት ወደ ባለቤት የምትሄድ ከሆነ ጭራሽ ታብዳለህ ነው ያሉት። ጭራሽ ታብዳለህ። ስለዚህ ማድረግ ያለብህ መጠንከር አለብህ መስገድ አለብህ። አሁን የተከተል ከሆነ መንገድ አለማስተጓጎል ግዴታ ነው ነው የተባለው። ምክንያቱም የምትዘናጋ ከሆነና ከጸሎትህ ከስግደትህ ከመንበርከክህ ከጾምህ የምትመለስ ከሆነ እነዛ ሰዎች ሲሪየስሊ የተከታተሉ ስለሆነ አዲሰ ይልኩም ባህል ነው ያሉት እህቱም ያገብቷት ስለነበረ እንዳስተጓጉል በደንብ እያስቀጠቀጠችው በመቁጠሪያ እያጸለየችው እያስሰገደችው ወደ ማንነት ውስጥ ሲመለስ ራሱ እየገባው መጣ። የተደረገበት ነገር በደንብ ገባው። በንጹህ ሕሊና ይሄን ያደረግኩት ያለው ነገር በንጹህ ሕሊናው እንዳልሆነ ምክንያቱም ዜሮ ነው የከተተችው ከወንድሟ ጋር ተመካክራ። በጣም የሚገርማችሁ እነሱ እየበረቱ በሄዱ ቁጥር እነሱ በጸለየው እነሱ በበረቱ እነሱ በተንበረከኩ ቁጥር እዛኛው ጋር ያለው መንፈስ ደግሞ መቸገር ጀመረ። ባለቤቱ ጆሮዋ መስማት አቆመ። ክፉ ነገር አታድርጉ የሚባለው ለዚህ ነው። ክፉ ነገር ማድረግ መጨረሻ ላይ ዞሮ ዞሮ ጦሱ ራስ ላይ ነው የሚመጣው። እንደ አንድ የሀገራችን የተለመደ አባባል አለ፣ ጉድጓድ የምትቆፍር ከሆነ አርገህ አትቆፍረው፣ ማን እንደሚገባበት አይታወቅምና። ስለዚህ ክፉ ስራ የሚከፍላል፣ በጎም ስራ የሚከፍላል። ይህንን አምን መቀበል መቻል አለብን። እና እንግዲህ ይህ ሰው ፍቅሩን በለገሰ ቤተሰቡን በደንብ በእንክብካቤ አንድ ሴት ልጅ ነች ያለቻቸው ብያችኋለሁ። ይሄ ነገር ሁሉ ባደረገ ወንደም እየውን ደግሞ ለምን በብቸኝነት ብቻውን ከሚለው እኛ ጋር ይኑሩ ብለው በፍቅር በተቀበለ ነው ይሄ ሁሉ የተከፈለው። እና ብዙዎች አሉ እንግዲህ መልካም ነገር ባደረጉ መልካም ያልሆነ ነገር የሚከፈላቸው፣ ግን ከፋይ እግዚአብሔር ስለሆነ ምንም ነገር ቢደረግባቸው ቂም በቀል አታስቡ። ምክንያቱም እግዚአብሔር ይከፍልላቸዋል። በቃ እናንተ ውጡ ከዛ መንገድ ውስጥ። ምክንያቱም ብትበደሉም እግዚአብሔር የበደሉትን ሰዎች እንዴት እንደሚቀጣ ያውቀዋል። እና እነሱ በጠነከሩ ቁጥር ያኛው ቤተሰብ እየተነከረ እህትና ባለታሪካችን እየጠነከሩ የሄዱ ቁጥር ምን መሆን ጀመረ? ያኛው መተት ያደረገው ቤተሰብ ደግሞ እየተጎዳ እየተጎሳቆለ ባለቤቱ እንደነገርኳቸው መስማት የህፃናት ሰውነቷ እየተሸመደመደ ሰውነቷ በሽታ እያስተናገደ መምጣት ጀመረ። ምክንያቱም እናንተ ስትጠነክሩ በእናንተ ላይ መተት የሚሆን ድግምት ያደረገው አካል ጉስቁልና ይጀምራል። ለዚህም ነው ሁሌም ከዛ መስመር ውስጥ እንዳትወጡ የሚባለው። እየቀጠቀጣቸው መንፈሱም ባሰቃያችሁት ቁጥር ያንን የላከባችሁንም ሰው ታሰቃዩታላቸው እና ባለቤቱም ላይ ወንድምዬውም ላይ ያኔ የታየው በጣም የሚገርመው ባለቤቱ ላይ ብቻ አይደለም። ያንን ተባብዶ ያደረገውም ወንድምም መታመም ጀመረ። ሰካራ መሆን ጀመረ። ጫታ መሆነ፣ ድራግ መውሰድ ጀመረ። ክፉ ስራ ይሄ ነው የሰውን ገንዘብ ሊሆን ደግ ያደረገን በደግነት የተቀበለን ሰው በዛ አይነት መንገድ መጉዳት ውጤቱ ይሄ ነው። መጨረሻ ውጤቱ ይሄ ነው። ብዙ ጊዜ ስለ ድል መውሰድ እንግዲህ ፕሮግራም ሰርቻለሁ እና እድላችሁን የሚወስዱ ሰዎች በአብዛኛው በጣም የቅርብ ሰዎቻችሁ እንደሆኑም ተነጋግረናል። እና እነዚህም እንግዲህ የቅርብ ሰዎች ናቸው። እሷ የግራ ጎኖ ነች፣ በኋላ ጨዋታው ተቀይሮ ጠላት ሆነች እንጂ ወንድምም ቢሆን ደግሞ ቤተሰብ ነው። ያውም ደግሞ ና ተብሎ የቻለ ክፍል ሰጥቶት እያስተማረው፣ የኪስ ገንዘብ የፈለገውን እየሰጠው፣ እንደፈለገ እያለበሰው፣ እያበላ እያጠጣ፣ እያዝናናው እንዲህ አይነት ተንኩል ሙሉ ንብረትን ለመቆጣጠር በጣም ነው የሚያስጠላው። ከዚ በፊት የሆነ ቤተሰቦች አጋጥመው ነበር፣ እና ስቶሪያቸውን ከነገሩ በኋላ እንደውም እሷ ውጭ ነው የምትኖረው፣ አንደኛ እህቷ ነች እዚህ የምትኖረው። እና በአጋጣሚ ተገናኝተን ያንን ታሪክ ስትነግራኝ ማመኑ ልትሰኑ ነበረ። እሷ ላይ ደግሞ ያደረገችው ምንድነው? ደግ ዋለችላት፣ እህቷ ማለት ነው። ለምንድን ነው ስላት፣ ያችኛው የተሻለ ሀብታም ስለነበረች ውጭ የምትኖረው፣ የእሷንም የቤተሰቡንም ሀብት በሞኖፖል ለመጠቅለል ሰው፣ እናቱ ላይ እህቱ ላይ አጠቃላይ ቤተሰቡ ላይ መተት ያደርጋል እንዴ! ንብረት ለመቀበጥ ንብረት ኮትተ ነው እንሄዳለን። በዛ ላይ ደግሞ የምንፋቀር ከሆነ ያለው ንብረት ለሁሉም ሰው ይበቃል። ከአንድ አልጋ በላይ አተኙም። ከአንድ እንጀራ በላይ አትበሉም። ከአንድ ኩባያ ወተት ወር ውሃ በላይ አትጠጡም። ግን ሁሉ ነገር የመስገብገብ መንፈስ የለው። እንዲህ አይነት ነገሮች ብዙዎች ላይ ሰፍረዋል። እንዲህ አይነት አስቀያሚ ነገር ብዙዎች ላይ ሰፍረውባቸዋል እና ይሄም ቤተሰብ እንደዛ ነው የሆነው። ይህም ባለታሪካችን እንደዛ ነው የሆነው። በኋላ ግን በፀበሉ እየበረታ በስግደቱ እየበረታ ሲሄድ ግን ምንድን ነው እየሆነ የመጣው ልክ ራሱ መገንዘብ ሲጀምር ያለውን ነገር ሁሉ አጥቷል። ስቅስቅ ብሎ ነው ያለቀሰው። ስቅስቅ ብሎ እህቱ አጽናናቸው። ገንዘብ ይመጣል ይሄዳል። አንተ ጎበሳ አቃ አለ ወንድሜ፣ ጠንክረህ ከልጅነትህ ስለለፋ ነው ይህንንም ንብረት ያመጣኸው። ስለዚህ ምንም የሚያስለቅስ ነገር የለም። አሁን የሚቸግር ነገር የለም። እንረዳዳለ። ደስ የሚል የሚረዳዳ ቤተሰብ ነው። ስለዚህ አሁንም ዋናው አንተ ማሰብ ያለበት ስለ ጤና ነው። ጤና የሚመለስ ከሆነ እንደገና ከስክራች ትነሳለ፣ ከዜሮ ትነሳለ፣ ከምንም ትነሳለ ብላ አበረታታችሁ። እንደ አይነት ቤተሰብ ሲኖራችሁ መታደል ነው። ብቸኛ ስትሆኑ ነው ትንሽ የልብ ስብራቱ የሚያማው። እና እውነትም በቃ እግዚአብሔርን ተገን አድርገው እዛ ወይን አምባ እየተመላለሰ ማናንዴ ደግሞ እዛም ሆኖም ቤተሰብ አካባቢ ተከራይቶ እየተጠመቀ ምንም ያለ ላይ ያለውን አብዛኛው ነገር የተላከውን የመተትና የድግምት መንፈስ ማራገፍ ጀመረ። እያራገፈ ሲመጣ መንገዶቹ የተስተካከሉ መጡ። ብዙ ጊዜ መንገዳችሁ የሚዘጋገው ለምንድን ነው? ላያቸው ላይ ችግር ሲኖር ነው፣ ወይ ድግምት ሲደረግባቸው መተት ሲላክባቸው። ኦሬ የቤተሰብ ዛሩ አሁንም ከእናንተ ያልተላቀቀ ከሆነ ያንን ካላረግፋችሁ መንገዳችሁ እንቅፋት ነው። ሰይጣን ምንድን ነው? መንገድ መዝጋት ነው አይደል? ትልቁ ነገር የእናንተን ስኬት ማጨናገፍ ነው፣ የእናንተን ደስታ መንጠቅ ነው። ስለዚህ እነዚህ ነገሮች ሁሉ የሚስተካከሉ ለትክክለኛው የስግደት የጸሎት ህይወት ስንገባ ነው የሚባለው ለዛ ነው እና፣ እሱ ያንን መስመር ሲያስተካክል ነገሮች እየተስተካከሉ መጡ፣ በራሳቸው ጊዜ ያኛው እየተጎዳ። ስለዚህ እኛ አባታትን የነገሩት ምንድን ነው፣ አሁን ነገሮች እየተስተካከሉልህ ነው። ነገር ግን እንደው ተዘናግተህ ስጋ አዘናጊ ነው እና ተዘናግተህ ወልፈት እምትል ከሆነ እድሳቱ ከባድ ነው። ስለዚህ በፍጹም እድሳቱን ለመከላከል እንዲያደርጋሉ ተመከረ። በጣም ተቆርቶ ስለነበረ በጣም እልውስጥ ውስጥ ነው እንደሚገባው። እልውስጥ ገብቶ በደንብ መቀጥቀጥ ሲጀመር ያኛው ቤተሰብ እንደነገርኳችሁ ደግሞ በራሱ ጊዜ እየተፈረከረከ መምጣት ጀመረ። በኋላ መንገዶች እየተስተካከሉ ሲመጡ ምንም ያልነበረው ሰውዬ ንብረቱን ሁሉ ለዛ ሴት ያስረከበ ሰው ከዛ እንደገና መነሳት ጀመረ። ወንድሞቹም እህቱም፣ ጠንካራ እህቱ መነሻ የሚሆን ነገር አሰባሰቡለት እና በዛ እንደገና ማንሰራራት ጀመረ። አሁን ትልልቅ ነገሮችን ወደ እጁ እያስገባ ነው። ምንድናቸው የሚለውን ነገር አሁን አንዳንዶችን ነገር እዚህ በደንብ ግልጽ አድርጌ ማነጋሹ ለምንድን ነው ምናልባት እንግዲህ እሱ ታሪኩ እንዲሰራ ቢፈልግም እሱ አካባቢ ያሉ ሰዎች ታሪኩ እንዲወጣ ላይፈልጉ ይችላሉ። እና በጣም የምናደደው አንዳንዴ እንደዚህ አይነት መርሃ ግብር በጣም የሚያበሳጨው የለምንድ ነው ሰዎች እንዲማሩ ይፈልጋሉ ግን የደረሰባቸው ነገር መጥ ነገር አይፈልጉም። እንደዛ ከሆነ ደግሞ መማማር አንችልም፣ አንዱ ከአንዱ ስህተት ምንድነው? ወደ ትምህርት መምጣት አይችልም እና አረ ነው እንደዚህ ይህንን አይነት አስተሳሰባችን መቼ እንደምንቀይር አላውቅም። ሰው አለማዊ ሚዲያ ላይ እየቀረበ ወይም ይሄ የባልት ምናምን ላይ ኖርማል ኢንተርቪው፣ ግን እንዲህ አይነት መንፈሳዊ እንትኖች ላይ ባለታሪኮች እየመጡ ፊታቸውን እያሳዩ የእነሱ ላይ የደረሰውን የውጣ ውረድ በተለይ ከመተትና ከድግምት ጋር የተገናኘውን ለሰዎች የሚያስተምሩበት ወይም ደግሞ በድፍረት ልክ አለሚያ ሚዲያ ላይ ሰዎች እንትን ብለው ከባሌ ጋር እንደዚህ ከባሌ ጋር ተጣላን ልጄን ቀማኝ ምናምን እንደሚሉት ሚዲያዎች ላይ እንደምንመለከተው መንፈሳዊ ጉዳት የደረሰባቸው ሰዎች መንፈሳዊ ጉዳት ያደረሰባቸውንም እየተናገሩ ማስጠንቀቂያ ፊታቸውን እያሳዩ ቀለምልስ የሚሰጡበት ቀን ይናፍቀኛል። ከምሬ ነው ብላችሁ አንድ ሁለት ሰው ራእያ ሆኖ ቢመጣ ይለመዳል ብዬ ነው የማስበው እና አለበለዚያ ግን ዝም ብለን እኛ ብቻ እያወራን መቀጠሉ ያን ያህል ውጤት ያመጣል ብዬ አላስብም። እና እንግዲህ በዛ አይነት መልኩ ይህ ሰው ከመስመሩ ከዛኛው መስመር እየወጣ ትክክለኛው መስመር ውስጥ መግባት ሲጀምር ያው ሞራሉ እየተመለሰ መጣ። እድሜ ለእህቱ አሁን የራሱ የሆኑ እንደ በፊቱ ብዙ ነገሮች ባይሆንም የራሱ የሆኑ ነገሮችን መያዝ ጀምሯል፣ መያዝ ጀምሯል እና እግዜር ይመስገን በጣም ለውጥ አለ። በዚህ ነገር ወይም በዚህ ታሪክ ልነግራችሁ የፈለግኩት ምንድን ነው? አንደኛ የቅርብ ሰዎቻችሁን አንዳንድ ጊዜ ማወቅ ይከብዳል። ለዚህም ነው አወቃችኋቸውም አላወቃችኋቸውም ሁልጊዜም በጸሎት ህይወት ውስጥ፣ በስግደት ህይወት ውስጥ፣ በመመርከክ ህይወት ውስጥ መሆን ይጠቅማል ነው የምላቸው። ሲደረግባችሁ የሚከላከልላቸዋል። ምክንያቱም ሁሌ ከእግዚአብሔር ጋር ናቸው። አለበለዛ ግን አደጋው ከመጣ በኋላ አደጋው ከደረሰ ብዙ ነገሮች ካጣን ከተገሳቆልን በኋላ መሄዱ ከከባድ ነው። ስለዚህ ከመጀመሪያው ምንም ባይኖርም ምንም ምንም ማንም ምንም ባያደርግብንም ሁሌ እግዚአብሔርን ማመስገን፣ እግዚአብሔርን ማክበር፣ ለእግዚአብሔር መንበርከክ፣ ለእግዚአብሔር መጸለይ፣ እግዚአብሔርን ማመስገን ልንለምደው የሚገባ ጉዳይ ነው። ሁላችንም ነገር ያቻለ ኃጢያተኝ ይችላል አንዳንድ ጊዜ እንወድቃለን። ስጋችን ደካማ ስለሚያደርገን ልንወድቅ እንችላለን፣ ልንሳሳት እንችላለን። ነገር ግን በንስሐ እንደገና ተመልሰን ደግሞ ሁሌ እግዚአብሔር እንዲጠብቀን፣ ንብረታችንን እንዲባርክልን ልጆቻችንን እንዲባርክልን ቤተሰባችንን እንዲጠብቅልን እንዲባርክልን ከምቀኞች እንዲጠብቀን ከክፉ ጠላቶች መንገድ እንዳይዘጉብን እንዲያደርግ ሁሌ መጸለይ ይኖርብናል፣ ግዴታ ነው። አሁን ጊዜው ያለ ጸሎትም ይሆን አይደለም። ከእግዚአብሔር ጋር ካልታረቅን ብዙ ነገሮች ይበላሹብናል። ስለዚህ ሰው ለሰው የሚተማመንበት ዘመን ላይ ስላልሆነ፣ የክፋት ልጆች ቁጥር እየጨመረ ስለመጣ ያንን የክፋት ልጆች ሴራ አመፅ ለማክሸፍ ብቸኛ አማራጭ መንገዱ ይህ ባለታሪካችን የተከተለው መንገድ ነው። ይሄ ለብዙዎቻችሁ ማስተማሪያ ይሆናል ብዬ አስባለሁ። አለበለዚያ ስለ እውነት ነው የምላችሁ፣ ብዙዎች ጎጃቸው ይፈርሳሉ፣ ብዙዎች ከልጆቻቸው ይለያያሉ። እንደ ቤተሰብ መፍረስ ደግሞ የሚያስጠላና የሚያሳዝን ነገር የለም። ያችን ልጅ እንግዲህ አንድ ልጅ አለቻቸው ብያችኋለሁ እና አሁንም ሚስት እንደተነቃባት ስታውቅ ጸበል ላይ መንፈሱ ሲናገር እሷ መጎሳቆል ውስጡ ያለው መንፈስ መቃጠል ጀምረዋል ብያቸዋለሁ። እና በልጁ ልታጠምደው ፈለገች። ግን አጥማቂ አባት ምንድነው ያለት? በፍጹም ልጅ ስታድግ እራሷ ፈልጋ ትመጣለች። አሁን እሷን ምክንያት አድርገ የምትሄድ ከሆነ መልሰ ሌላ ወጥመድ ውስጥ ነው የምገባው። የምትገባበት ወጥመድ ደግሞ ከዚኛው ይከፋል፣ ነው ያሉት። ስለዚህ ወሰነ። በቃ ልጁ ስታድግ ፈልጎ ያገኛታል። እራሷ ፈልገው ትመጣለች። ያንን በእርግጠኝነት ስለነገሩት እንግዲህ አንዳንድ ጊዜ አያጋጥምና በልጅ መጨከርም ይከብዳል። በተለይ በጣም ብቸኛ ልጅ ኖሯችሁ ትልቅ ዓላማ ከልጃችሁ ጋር ኖሯችሁ እንዲህ አይነት ሴጣኖች ሲያሰናክሏችሁ በጣም በጣም ከባድ ነው። ነገር ግን የበለጠ ስተቶች የበለጠ አደጋ ላይ ላለማውደቅ ደግሞ አንዳንዴ የሚያምም ቢሆን መስዋዕትነት ትከፍላላችሁ። ልጅን ያህል ነገር ትተዋላችሁ አለበዛ ለልጅ ብላችሁ ስትሄዱ ደግሞ ላም ለልጅ ያሰትስል ተወጋች ነው የሚል ተረት አለ። ያልተሳትኩኝ እና እንደዚያ ነገር ያጋጥማል እና የምንጠነቀቅበት በተለይ ከእግዚአብሔር ጋር እጅና ጓንት የምንሆንበት ጊዜ ነው። ስለዚህ እደግመዋለሁ፣ ምንም ነገር ደረሰባችሁ አልደረሰባችሁም፣ የጸሎት የስግደት የቁርባን ህይወት መስት ነው ግዴታ ነው። ራሳችንን መከላከልም ማዳንም የምንችለው በዚህ ስለሆነ ማለት ነው። ለዛሬ ትማሩበታላችሁ ብዬ ያሰብኩትን ታሪክ ወደ እናንተ አቅርብ ያለው አብራችሁን ስለነበራችሁ ወደፊትም አብራችሁን ስለምትሆኑ ከልብ አመሰግናለሁ። በቀጣቢያ ላይ ለአብር ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም። የአጋዕዝተ ቅድስት ሥላሴን 17 ዓመት ሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነው። በሞቀ ቤት እየኖርን ወለሉ አፈር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 ልጆች እንድትረዱን ስንል በአጋዕዝተ ዓለም ሥላሴ ስም እየጠየቅነን ያለነ እናቶች ድምፅ ያሰማሉ መልስ እንስታቸው ለሊቦ ከምከም ወረዳ የመስኬ የቅድስት ሥላሴ የቤተ ክርስቲያን የበረከት ሥራ በጋራ እንነሳ